ኢትዮጵያ በአፍሪካ ብዙ ጊዜ ከፓን አፍሪካኒዝም እንቅስቃሴ ማኳያ የተለየ የታሪክ ቦታ አላት። ከነዚህ ውስጥ አንዱ ኢትዮጵያ በፓን አፍሪካኒዝም እንቅስቃሴ ውስጥ በአፍሪካውያን በጥቁር ህዝቦች የጥቁር የሰው ዘሮች በሙሉ የተለየ ቦታ ያላት ከአድዋ ድል ጋር በተያያዘ ነው። ይሄኛው ሌላኛው የአድዋ ድል ሌላኛው ከአድዋ ድል ጋር የሚመሳሰል በዚህኛው ትውልድ የተፈጸመ ስለሆነ ብሔራዊ ኩራታችን በ በመውሰት የተገኘ የጋራ ድላችን ነው ብለን መውሰድ እንችላለን። ታላቁ የሕዳሴ ግድብ ለምሳሌ፣ አሁን ባለው ሁኔታ ከታላቁ የሕዳሴ ግድብ በሚመነጨው ኃይል ወይም ከምናገኘው ፓወር ለሱዳን፣ ለጅቡቲ፣ ለኬንያ ፓወር ኤክስፖርት ማድረግ ጀምረናል። ስለዚህ ከአፍሪካ ጎረቤት ወንድሞቻችን ጋር ከጎረቤት የትና ወንድም ህዝብ ጋር በዚህ ፕሮጀክት ምክንያት መተሳሰር ጀምረናል ማለት ነው። ስለዚህ የአፍሪካውያንንም የጋራ ተጠቃሚነት የሚያረጋግጥ ብሎም በትልቁ ደግሞ የአጀንዳ 2063 እቅድና ህልምንም ለማሳካት ትልቅ አስተዋጽኦ የሚያበረክት ግድብ ስለሆነ ታላቁ ሕዳሴ ግድብ የኢትዮጵያውያን ብቻ ሳይሆን ፓን አፍሪካን ፕሮጀክት ነው የሚባል ማጋነን አይሆ